ሰላምና ጤና ባላችሁበት በአለም ጠጎሎ የደረሳችሁ የተወደዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር በድጋሚ ባላችሁበት ቦታ ሁሉ ይብዛ። እንዴት ነው? ላይክ አደረጋችሁ ላይክ ሼር ያደረጋችሁ ነው፣ ትብብራችሁን እያሳያችሁኝ ነው። በቀን ሁለት ጊዜ ኦርቶዶክስ ምርጫዎችን እያመጣሁላችሁ ይገኛለሁ። በቤተሰብ አይነታችሁን በይበልጥ እንድታሳዩኝ እፈልጋለሁ። ዛሬ እንግዲህ አንዲት ርዕሰ ጉዳይ መዘዝ አድርገናል። እነዚህ ይህኛውም ርዕሰ ጉዳይ ዳግማዊ አሪዮሶች ብንል ማጋነን አይሆንም። የፕሮቴስታንት ቤተ እምነት አሁን አሁን እየወደቀ ወደቀ። ጭራሽ ጭራሽ ክርስቶስን ወንድም የታላቅ ወንድማችን ነው ማለት ጀምረዋል። በጣም ይገርማል። በጣም የሚያስገርመው እንደው ቃል እንኳን አይገኝም እንደነዚህ አይነቶቹ ማለት ነው። በጣም የድፍረት ቃላትን መናገር ተያይዞታል። በጣም በጣም ደፋር ናቸው። ከባባር ነገሮችንም ያስደምጡን ይገኛሉ። እሱን አሳያችኋለሁ። የእነሱ ኢየሱስ ወንድማቸው ነው፣ የእኛ ግን ጌታችንና አምላካችን ነው። በዛም እናውቃለን እናምናለንም ማመን ብቻ ሳይሆን እንታምናለንም፣ ያለንን ቃል እንፈጽማለን። ጌታችንና አምላካችን ለስም አጠራሩ ክብር ውዳሴ የደረሰው ኢየሱስ ክርስቶስን በምን አይነት ልዕልናና ክብር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደምታከብር የአደባባይ ሚስጢር ነው። እነዚህ ግን ብለው ብለው ጭራሽ አማላጃችን ሉ ኢየሱስ ያሉ ምናምን ያሉ፣ አሁን ደግሞ ወንድማችን ነው ብለዋል። ነገ ከነገወዲያ ምን ሊሉ እንደሚችሉ አናውቅም። ተከታተል፣ እንመለስ። ኢየሱስ ክርስቶስ አምላኬና አባቴ ብለት አምላኬና አባቴ ብዬ መጥራቱ በእግዚአብሔርነቱ ሃሳብ በእግዚአብሔርነቱ ወይም በመለኮታዊ ባህሪው አቅጣጫ ልጥራው። ኦፍ ኮርስ አባቴ ነው። ነገር ግን ለምንድን ነው በዛ በኩል ለመጥራት የሚሄደው? ኦልሬዲ ለእኔ እራሱ ነው የገለጠው። በሰው አብዮ ማን ነው ይሆን? ስለዚህ ወንድሜ ለወንድሜ መቅለል ብቻ አይደለም ትክክለኛው እሱ ነው። ምክንያቱም ለዛ እኮ ነው ሰው የሆነው። ሶፊ አንተን እኮ ነው የሆነው ማ ከኃጢአት በስተቀር እኮ አንተን ኃጢአት መጥተዋል እሱን አጢት አልነቃውም እንደ ባይብል ይላላ ነው እ ከኃጢአት መስ በነገር ሁሉ እኮ ነው የሚለው ወንድሞቹ ሊመስል ተገባው እንዴ ወንድሞቼ ብሎ ሊጠራቸው አያፍርባቸውም። ስምህን በዜማ ለወንድሞቼ ወንድሞቼ እናገራለሁ እንደ ታላቅ ወንድማችን ለዛ አለ እንደ ወደ አባቴና ወደ አባታቸው ያለው ስለዚህ አንተ ለምን አባትና አምላክ የሚለው ው እግዚአብሔርነቱ በባይብል ተጠቅሷል ብዙ ቦታ የተጠቀሰው በምክንያት ነው። አንዳንድ ጊዜ ጥያቄ የተፈጠረበት መልአካዊ ፍጡር ነው ሲሉ እብራ፣ ምዕራፍ አንድ ላይ ከመላእክት አንተ ልጅ በቀኝ የተቀመጠ ያሉ ለማን ነው? ስለ ልጁ ግን አምላኮ ከጥንት ሰማያትን ፈጠርክ ምድርም የእጆች ስራ ተመልከት። አሁን ልጅ ሆኖ የመጣው ሰማይና ምድርን የፈጠረው ሱ ነው ይላል። አንተ አንተና ዓመቶችን ማልቁ እኔ እኔ ነኝ ብሎ ለሙሴ የነገረውና አን ልዩነቱ ሚ ስለ መለኮታዊ ባህሪ ነው። እብራ ምዕራፍ አንድ ለማስተማር ሞክረው እንዴት አምላክ ሰው እንደሆነ ለማሳየት ነው። ወይም ቆላስይስ ምዕራፍ አንድ ከቁጥር 15 እስከ 17፣ እሱ የማይታይ አምላክ ምሳሌ ነው። በሰማይና በምድር የሚታዩትና የማይታዩት ፍጥረታት ሆኑ ዙፋናት በእሱና ለእርሱ ተፈጥሯል ማለት ነው። ለዮሐንስ ወንጌል ምዕራፍ ስምንት ላይ እኔ ነኝ ያለው ማን ነው? እኔ ነኝ ብሎ ራሱ መናገር የሚችል ማን ነው? ለሙሴ ዘጸአት ምዕራፍ 3 ላይ አይሁዶች ስሙን አንጠራም የሚሉት ማን ነው? ያህዌ ወይ ጆቫ ወይ ታውርስ እሱን ነው የምንሰብከው የሚሉት ማለት ነው፣ መብታቸው ነው። ነገር ግን እኔ እኔ ነኝ ያለው እኔ መሆንም ችለው እኔ ነው ነው። በማን ትመስለኛለህ? ማን ማን ላከህ ብለህ ብለው ከጠየቁኝ ማን ልበላክህ እላለሁ። ዝም ብለህ በደፈናው እኔ እኔ ነኝ የምልህ ላት ላ ለመንፈስ ቅዱስስ ኢየሱስ ክርስቶስ እና መንፈስ ቅዱስ አንድነትና ልዩነታቸው ምንድን ነው? አንድነታቸው በስላሴ ነው። ስላሴ ነው ስላሴ ማርቆስ መጣ። ልዩነት የለም ከዛ ውጭ መንፈስ ቅዱስ ሌላ ፓርት ሌላ ፐርሰን ነው። ኢየሱ ሌላ ፐርሰን ነው። አብም ሌላ ነው። ስለዚህ ለአብም ለወልድም መንፈስ ቅዱስ ምናቸውም አይደለም ያለው ኢንቲሜሲ ያለው ማለት ነው በማንና በማን ነው በአብና በወልድ በኩል ብቻ ነው ማለት ነው ለትሪኒቲ ካውንስል ውስጥ የተሰራው ስራ ሁሉ ኢቨን ዓለማትን በመፍጠር አቅጣጫ ወደኋላ ብትሄድና በዛ የሚገባ ዓለማትን በመፍጠር ዓለም ውስጥ በትሪኒቲ ካውንስል በአብ ዲዛይን ያን አብ ብሎ ይጠራል እያልኳለሁ እግዚአብሔር ሲጀመር ስም የለውም ለእኛ የተገለጠባቸው ስሞች ናቸው አብ ማለት አባት ማለት ነው አባትነት ደግሞ እግዚአብሔር ባህሪ መገኛ ማለት ነው ስለዚህ በአብ ዲዛይን በእግዚአብሔር ቃል ሰሪነት በመንፈስ ቅዱስ ፈፃቢነት ነው የሚታየው የማይታየው አለማት ሁሉ የተፈጠሩት ይህን ነው መጽሐፍ ቅዱስ በአዲስ ኪዳን ደግሞ የወደቀውን ሰው ከማንሰ ጋር አሁንም የአብ ዲዛይን የስራው ባለቤት አብ በወልድ ሰሪነት አሁን እዚህ ጋ ሰው መሆንን ይጠይቃል። እግዚአብሔር ቃል ሰው ሆነ፣ ስለዚህ ወልድ ሆነ። ወልድ ማለት ልጅ ማለት ነው። በመንፈስ ቅዱስ ፈጻሚነት፣ ይህ ልክ እንደ ፍጥረት አብ በወልድ ስራ ሰርቶ መንፈስ ቅዱስ ደግሞ የወልድ ስራ አንስቶ ፈፃሜ ላይ አልብሶ ለሰዎች ማድረስና ላይ ልክ በብሉይ ኪዳን ማነው በስነፍጥረት ዓለም የአብን ዲዛይን ወስዶ መጥቶ የሰራው እግዚአብሔር ቃል ነው። እግዚአብሔር ቃል የፈጠረውን መንፈስ ቅዱስ ፍጻሜ ሰጠው። ለምሳሌ ለሰማያቱ በድር ይሰጥ ነበር ይላሉ። በውሃ ላይ ሰፍ ነበር የሚለው ቋንቋ አፈርና ውሃ የተበጠበጠ ጭቃ ነበር። ያንን የለያየው ቅርጽ አፍዞ ባህርና የብስ አድርጎ የለያየው ቅርጽ፣ ቅርጽ የሰጠው መንፈስ ቅዱስ ስራውን የሠራው ግን እግዚአብሔር ቃል ብቻ ነው። ብራ ምራት 11 ላይ ታገኛለህ። አለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን። ያ ቃል የተባለው የንድብር ቃላት ነው። ሎጂክ ኦፍ ጋድ ውጪ እግዚአብሔር ነው። ቃል የሚለው ባይዞ ዲቫይን ማለት ነው። በዛሬ ሁለት ሺ ዓመት ገደማ ባለው የግሪክ ኮንቴምፖራሪ ዲቫይን ወይም አምላክ ማለት ነው። ለዛ ነው ቃልም እግዚአብሔር ነበር ያለው። ስለዚህ እግዚአብሔር ቃል ሁሉ ነገር የፈጠረው። ለምሳሌ አብርሃምን ከኡር ከለዳውያን ወደ ማሳይህ ምድር ውጣ ያለው ማን ነው? እግዚአብሔር ቃል ነው። ኋላ ላይ እየሱ ነው የመጣው ማለት ነው። ለሙሴ ራሱ የገለጠው ማለት ራሱ ነው። ይሁን እያለ የፈጠረው እሱ ነው። ጊዜው ሲደርስ ሰውን ለማዳን ሰው መሆንን ስለሚያስፈልግ ወልድ ወይም ሰው ሆኖ መጥቶ እኛን የሚያደነ እሱ ራሱ ነው። በምን አወቅክ ብትል አገናኘ ስላለ እሱ ነው። አብ ወደዚህ ያለ መጥቶ፣ ያ አብ የመጣው በወልድ በኩል መጥቷል፣ በመንፈስ ቅዱስ መጥቷል። አሁን መንፈስ ቅዱስ ያለው ሰው አብም ወልድም አሉት። ይሄ ነው መንገዱ። ጥሩ እስቲ፣ ወት ፓስተሩን ይሄ መቤታችን የሚሰድበው ምን የሚለውን ምልክቱ ምንድን ነው? ከራባት ነው፣ የክርስቶስ የመሆኑ ዝላይ ነው። ሀያ አራት ሰዓት መብላት ነው። እርግጫ ነው እያለ ነበር ልጅ ወዚህ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው፣ ቦክስ ነው። የክርስቶስ በሆን ውሸት ነው፣ ገንዘብ ማካበት ነው። ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው አልቦ ኀበ ያሰምክ ርእሶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው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 መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፈጠረውን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳመን ሰግድም ይላል። ይሄ ነው ምልክታቸው። አሁን የሚታረቅ እግዚአብሔር አለ ሰው አለ አይደለም? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህሪ እግዚአብሔርንም ባህሪ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው ማለት ነው። ሁለት ባህሪያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንያቱም ምን ሆነዋል? ባህሪ እግዚአብሔርና ባህሪ ሰብ ተዋህዷልና። ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህሪ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህሪ ሰብ የለም አይባልም። ይህ ከሌለ መሞት የለም። ይሄ ነው ስለዚህ መስቀል ላይ የወጣው ባህሪ እግዚአብሔር ባህሪ የተስቤቱንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ ደምም ይፈሳል፣ እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል። እርቅ ይፈጽማል። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ኮነ አራቄ ለሐዲስ ኪዳን። ቅዱስ ኤፍሬምም ለሐዲስ ኪዳን አስታራቂ ሆነ። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አይቻልም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህሪ እግዚአብሔርን የተዋሃደ ደም ስለሆነ፣ ታራቂው አካል እሱ ስለሆነ። ይህን ነው እስመ ብዙሃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስ ሰ አድኀነ ዓለመ። ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ ብዙ ጻድቃን ሞቱ አለ ከክርስቶስ በፊት ስለነበሩ ነቢያትና ጻድቃን ሞት ሲናገር ያ ሞታቸው ግን ዓለምን አላዳንም ማለት ዋልቦ ዘበቋ ሞቶ ሞታቸው ዓለምን ለማዳን አልጠቀምም በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነብይ ሞት እንኳን የለም። የክርስቶስ ግን አለ ዓለምን አዳናል። በቃ የነ ለምን መለኮታዊ አካል ስለሆነ በመስቀል ላይ የዋለው ይህንን ነው ቤተ ክርስቲያናችን አስተራቂ ነው ስትልም ማዕከላዊ ነው ስትልም፣ እግዚአብሔራዊ ባህሪና ሰብዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያድን ማለት ነው። ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቅል ሰው ብቻ ከሆነ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ቤት አያድንም ነቢያትም ሙተዋል አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው ሰው ብቻ ከሆነ አያድንም አምላክ ብቻ ከሆነ አይሰቀልም ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት ነቢያት አስቀድሞ መከራውንም ግፉንም ሲናገሩ ነበር ሐዋርያትም እንዲሁ አስተምረዋል እና ይሄ ነው ታላቅ ወንድማቸው ሆኗል ክርስቶስ ለፕሮቴስታንቱ ቤተ እምነት። አብዛኛዎቹ ይህን ደግሞ ይቀበሉታል። በዚህ ደረጃ ክርስቶስን ማቅለልና ክርስቶስን ደግሞ ዝቅ ማድረግ ወዷል ዳርቷቸኋል። ነገ ከነገ ወዲያ ግን ምን ሊሉ እንደሚችሉ እንግዲህ አናውቅም። እርግጥ ይህ አሁን የፕሮቴስታንቲዝም አመጣጥ እየጠፋ ነው በኢትዮጵያ ላይ ምንም። እግዚአብሔር የተመሰገነ ይሁን። አሁን ኦርቶዶክስ እያበበች፣ በተለያዩ መስኮች በተለያዩ መንገዶች ኦርቶዶክሳውያን ወጣቶችና መምህራን በስፋት እየታዩ ይገኛሉ። የፕሮቴስታንት ቤተ እምነት ግን ከቀን ቀን እየወደቀ ብቻም ሳይሆን የጥላቸውን ጥግ ደግሞ ገሃድ እየገለጠ ፣ ቅዱሳን የሚናገሩበት እመቤታችን የሚናገሩበት ክርስቶስን የሚጠሩበት አውድ ፍጹም የወረደና እየጠፋ መጥቷል። በዲኖሚኔሽን ወይም ደግሞ በክፍፍል ደረጃ ከአርባ ሺህ በላይ በፕሮቴስታንት ስም በመላው ዓለም ክፍፍሎች አሉ። ኢትዮጵያ ላይ ያሉትም ተዳክመዋል። እርስ በርስም የተገጫጫ ሳዎች ነው ያሏቸው አሁን አሁን ሚዲያው እያጋለጣቸው ይገኛል ማለት ነው። የተወዳች ሰዎቻችን ኦርቶዶክሳያን ንጽህት የሆነችቷን ቤተክርስቲያን የዛች የዚህ ቤተክርስቲያን ልጆች ስላደረገን እግዚአብሔር እናመሰግናለን። ወንድማችሁ ሉ መብራቱ ነኝ። የአሮስ ሁለት መነግራችን ላይ ሰብስክራይብ ያደረጋቸው ብዙ ነገር እያመለጣችሁ ይገኛል። ሁላችሁም ሰብስክራይብና ሼር በማድረግ ላይክ በማድረግ ትብብር አጋርነታችሁን ማሳየታችሁን እንዳይዘነጋ ያልኩኝ ተሰናበትኩኝ። እግዚአብሔር አክብርልኝ። ያሮስ የእናንተም የእኛም ነው።